እረፍት አልባው የመካከለኛው ምስራቅ በዚህኛው ስብሰባም አጀንዳ ሊሆን ይችላል። ነገርየው በየትኛውም የዓለማችን ክፍል ብትኖር ሊለቅህ እንደማይችል ማሳያዎቹ ብዙ ናቸው። ምክንያቱም ሁነቱ የሁሉንም ቤት ማንኳኳቱ ይጠበቃልና ነው። እዚህ ደግሞ ሁሉም ሀያላን ሀገራት በሚባል ደረጃ አይናቸውን ከጣሉ ሰነባብተዋል። እስራኤል በዚህኛው ጎራ፣ በሌላኛው ደግሞ ፍልስጤም አለች። ስንሻገርም ኢራንን እናገኛለን። እነሱ ግን ዛሬም በስብሰባቸው ጋዛን መነካካታቸው የማይቀር ነው። ከድጋፍ ጀምሮ ያሉ መልሶ ማቋቋሚያ እጅ መንሻ ማጽደቅ ደግሞ ከሚጠበቀው የፍልስጤም አጀንዳ ውስጥ ሊሆን ይችላል። እስራኤል ሰሞነኛ ተኩስ አቁም እንሸራ እየወሰደች የምትገኘው ወታደራዊ እርምጃም በዚህኛው ጎራ መነሳቱ ይጠበቃል። ሀያ ሰባት ሀገራትን የሚወክለው የአውሮፓ ህብረት አጠቃላይ ስብሰባውን በቤልጅየም ዋና ከተማ ብራሰልስ ሲያደርግ ሌላ አጀንዳንም ለውይይት ጠርቷል። የዩክሬን እጣ ፈንታ። ሀገራቱ ባለፉት አመታት ይች ሀገር ከምትገኝበት ረፍት አልባ ጦርነት ጋር በተገናኘ ስንቅ ሲያቀብል ቆይቷል። በተቃራኒው የሩሲያን ኃይል ለማንበርከክ የጦር ሜዳ አጋፋሪ የሚሆኑ መሳሪያዎችን ሲያሸክማት ነበር። ከጦርነት በኋላም በሚለ በውጭ ሀገራት ባንክ የሚገኝን የሩሲያ ሀብት ለመታከሚያሽ በሚል አግደውላትም ቆይተዋል። ዛሬ ብራሰልስ ላይ መሪዎቹ ሲገናኙ ይህን ሀብት እንዴትና በምን መልኩ እንልቀቀው ማለታቸው የማይቀር ነው። ህብረቱ ከአባል አገራቱ ያለዋዠቅ አቋም ጋር በተገናኘ ብዙ እየተፈተነ ባለበት በዚህ ወቅት ለምን የራሱን ጉዳይ ለውይይት አያቀርብም በሚል ብዙዎች ቢተቹትም ቅድሚያ ወደሚሰጠው ጉዳይ ማዘንበልን ግን መርጧል። ዛሬ ብራሰልስ ላይ ታዲያ ከጥምረቱ የገንዘብ ጉዳይ በላይ የዩክሬንን ሊዘክር ሰአታት ቀርተውታል። የትሪቡን ጋዜጣ መረጃ እንደሚል 140 ቢሊዮን ዩሮ ወይም 163 ቢሊዮን ዶላር የሩሲያ ሀብት በማዕከላዊ አውሮፓ ባንክ ይገኛል። ይህ የሀገር ሀብት ታዲያ ከሩሲያ ዩክሬን ጦርነት መጀመር ጋር በተገናኘ እንዳይንቀሳቀስ እግድ ተጥሎበት ቆይቷል። በተደጋጋሚ ሞስኮ ገንዘቡ ከሀገራዊ ሉዓላዊነት ጋር በተገናኘ እንዲለቀቅ ግፊት ብታደርግም የሚሰማት ግን ሳታገኝ ቆይታለች። እነሱ ገንዘብሽ እንዲመለስልሽ ከፈለግሽ ባስቀመጥንልሽ ውል ተስማሚና ዘመቻሽን አቁሚ ብለዋት ነበር። ይሁንና ሞስኮ ዘመቻው የህልውና ጉዳይ ነው በሚል እስከዛሬ አስቀጥለዋለች። ይህን ገንዘብም በ2026 ማለትም ሊገ ባ ሁለት ወር በቀሩ አዲስ ዓመት የዩክሬን እጅ ላይ ያርፋል። ያኔ ኬቭ አጠቃቀሟ ላይ ጥቂት ክትትሎች ሊደረጉባት ይችላሉ። ቀዳሚው ነገር ገንዘቡ ወታደራዊ ዓላማ ላይ መዋል አለበት የሚለው ይቀመጣል። ያ ሲሆን በጦርነት ውስጥ የምትገኝ አገር የገንዘቡን ብልጫ ለመሳሪያ ግዢ ልታውለው ትችላለች። እዚህ ጋር ተጠቃሚው ማንም ሳይሆን ታዲያ ራሳቸው ሰጪ ሀገራቱ ይሆናሉ ማለት ነው። በሌላ በኩል አያሉ አሜሪካ በብድር መልክ እስከዛሬ ለኬቭ የሰጠቻትን ዶላር አስልታ መቀበሏም የማይቀር ነው። ሮይተርስ እያስነበበ እንደሚገኘው አሜሪካ ከሩሲያ ዩክሬን ጦርነት መጀመር አንስቶ እስከ ዛሬ ከ128 ቢሊዮን ዶላር በላይ ድጋፍ አድርጋላታለች። ከዚህ ውስጥም ገሚሱ ድጋፍ ማለትም የማይመለስ ሲሆን የሚመለሰው ደግሞ እስከ 20 ቢሊዮን ዶላር ይደርሳል። ይህም አጠቃላይ ከ175 ቢሊዮን ዶላር በላይ የእዳ ጫና ላለባት ሀገር የገንዘቡ መምጣት ምንም ፋይዳ ላይሰጣት ይችላል እንደማለት ነው። ዩክሬን ከዚህ ዜና መሰማት በኋላ በባንክ እግድ ውስጥ ከሚገኘው ገንዘብ አፋጣኝ ብድር እንዲሰጣት ማመልከቻ አስገብታለች። ይህም ቢያንስ ግማሽ የሚሆነውን ስጡኝ ልጠቀምበት የሚል እንደሆነ መረጃዎች እየተናገሩ ይገኛሉ። በአጠቃላይ ኬቭ ረጅም ርቀት አካለ ሚሳኤሎችን በመግዛት በሞስኮ ላይ የተጠናከረ ጥቃት ማድረስ ትፈልጋለች። ለዛም መሳሪያዎቹን መግዣ ገንዘብ ያስፈልጋታል። ነገር ግን እስካሁን የአውሮፓ ሀገራት ለጥያቄው ከታገሺ ውጪ የሰጡት መልስ የለም። ጥቂት የማይባሉት ግን ገንዘቡን ዩክሬን እዛው አውሮፓ ውስጥ እንደታጠፋው ፍላጎታቸው ነው። የምትፈልጋቸውን ጦር መሳሪያዎች ሀገራቱ ለማቅረብም ከወዲሁ እንቅስቃሴ ጀምረዋል። የሀገራቱ ድርጊት ሙሉ ለሙሉ ስህተት ነው እያለች የምትገኘው ሩሲያ ግን በብዙ ነገሮቿ ጉዳት ሊገጥማት ይችላል የሚባለው በተለይ እስከዛሬ ምርኩዝ ሆኖ ለመሆናት የቆየው የነዳጅ ምርቷ ከአሜሪካ የሀገራት ማስፈራሪያ ጋር በተገናኘ ገዢዎቿ እየቀነሱ መምጣታቸው ምጣኔ ሀብቷን ሊያሽመደምደው እንደሚችል ይጠበቃል። አሁን ደግሞ የሀብቷ መወረስ እርግጥ እየሆነ ነው። ይባስ ብሎ ፖለቲኮ ጋዜጣ ዛሬ በወጣው ዘገባ መሰረት የአውሮፓ ሕብረት አዲስ የማዕቀብ ጥቅል በሩሲያ ላይ ለመጣል ዝግጅቱን ጨርሷል። የሚጠበቀውም የዛሬው ስብሰባ ብቻ ነው። አዲሱ ጥቅል 19 አይነት ሲሆን ዋነኞቹ የማዕድንና ባንክ እንዲሁም የኤነርጂ ዘርፎች ይሆናሉ ተብሎ ነው የሚጠበቀው። እንደ ጋዜጣው ሀቲት አሁን ሕብረቱ መሰል ጉዞ ላይ ጠንከር ብሎ መጣ ከሆነ ሞስኮ የነዳጅ ምርቷ እስከ 47 ዶላር በበርሜል ይወርድባታል ማለት ነው። ይህ ደግሞ ኦፔክ ነዳጅን ለዓለም ገበያ ከሚያቀርብበት ዋጋ በእሩብ የቀነሰ እንደማለት ነው። ከዚህ በተጨማሪ እስከ 120 አይነት የሩሲያ ምርቶች ከዓለም ገበያ ውጪ እንዲሆኑ ይደረጋል። ነገር ግን ሩሲያ በሚቀመጡላት ቅድመ ሁኔታዎች የምትስማማ ከሆነ የሁሉ ጭንቅ ተግባራዊ ላይ ይደረግ ይችላል። ረጅሙ ማዕቀብ እዚህ ጋር አንድ ዓመት ከሁለት ወር ሲፈጅ፣ አጭሩ ደግሞ እስከ ስድስት ወር ባለው ውስጥ ለሙከራ ብቻ እንዲተገበር ይደረጋል። ሆኖም እስካሁን ከሩሲያ ወገን የተሰጠ የሚሰጠ ምላሽ የለም የሞስኮ ባለስልጣናትም እውነቶቹ አሊያም ማስፈራራቶቹ ያን ያክል የረበሿቸው አይመስሉም ለዛ ነው በኬቭ ላይ አዲስ ጥቃት ለማድረስ ወታደራዊ ኃይሉ ውጥን ይዞ እየተንቀሳቀሰ የሚገኘው ጥፋት አንድ የጦርነቱ ጅማሩ ጥፋት ሁለት ሌላኛው የዛሬ ውሳኔ የአውሮፓ ህብረት ራስን አድን ጥሪ ወይስ